ማን እኔ ያገባው ሳላ ያገባ ጌታና ያገባ አይደለም። ኢትዮጵያን ያገባቸው እድገቱ ሐዋሳ ከተማ ነው። ከፕሮጀክት ተጫወትን ጅማሬው በመነሳት የኢትዮጵያ ብሔራዊ ቡድን ተጫዎች ለመሆንም መፍቃት ችሏል። በክለብ ደረጃም ለሐዋሳ ከተማ እንዲሁም ለስድስት አመት ለታላቁ ክለብ ቅዱስ ጊዮርጊስም መጫወት ችሏል። በተከላካይ በመሀል አጥቂ ስፍራ በመጫወት በክለብም ሆነ በብሔራዊ ቡድን ኢንተርናሽናል ጨዋታዎችን በመጫወት ግቦችን ለማስቆጠር የበቀም ድንቅ ተጫዋች ነበር። በተለይም የኢትዮጵያ ብሔራዊ ቡድን በደቡብ አፍሪካ አስተናጋጅነት ለሚካሄደው 29ኛው የአፍሪካ ዋንጫ ለተሳታፊነት ለሚቀርብ የመጨረሻ ወሳኝ ጨዋታ ከሱዳን ብሔራዊ ቡድን ተጫውቶ 2 ለ0 ሲያሸንፍ የመጀመሪያውን ግብ በማስቆጠር የኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ በአፍሪካ ዋንጫ እንዲሳተፍም ማድረግ ከቻሉ ድንቅ ተጫዋቾች መካከል አንደኛው ነበር። እንደ አውሮፓውያን አቆጣጠር ከ2004 እስከ 2014 ኢትዮጵያ የብሔራዊ ቡድን አባል ሆኖ በ45 ጨዋታዎች ዘጠኝ ጎሎችን ማስቆጠር ችሏል። ሙሉ ተከላካይ ሆኖ መጫወት ይችላል። በሁለት ሺህ አስር እና አስራ አንድ የኢትዮጵያ ብሔራዊ የኢትዮጵያ ፕሪሚየር ሊግ ሀያ ጎሎችን በማስቆጠር የውድድር አመቱ ከፍተኛ ጎል አስቆጣሪ በመሆንም ሻምፒዮን መሆን ይችላል። በዚያን የውድድር ዘመንም የሊጉ ምርጥ ተጫዋችም መሆን የቻለ ተጫዋች ነው። ቦለቺ ቦለቺ አራት በደቡብ አፍሪካ አስተናጋጅነት ለሚካሄደው 29ኛው የአፍሪካ ዋንጫ ኢትዮጵያ ብሔራዊ ቡድን ከቤኒን ብሔራዊ ቡድን የካቲት 21 ቀን የመጀመሪያ ጨዋታቸውን አዲስ አበባ ስቴዲየም ተጫውተው 0 ለ0 በሆነ አቻ ውጤት ተለያዩ። ሰኔ 10 ቀን ኢትዮጵያ ብሔራዊ ቡድን የቤኒን ብሔራዊ ቡድን ወሳኝ ቤኒን ላይ ባደረጉት የመት ጨዋታ ጨዋታው አንዳቻ ሲለያዩ ኢትዮጵያ ብሔራዊ ቡድን ብቸኛው አንድ ግብ ማስቆጠር የቻለው አዳነ ግርማ በማስቆጠር ወደ ቀጣዩ ዙር ሀገሩን ማሳለፍም ችሏል። በሁለት ሺህ አራት በደቡብ አፍሪካ ለሚስተናገደው 29ኛው የአፍሪካ ዋንጫ በተሳታፊነት ከሚቀርቡት ሀገሮች ለመቀላቀል የኢትዮጵያ ብሔራዊ ቡድን የሚያደርገው ወሳኝ ደርሶ መልስ ጨዋታ ከሱዳን ብሔራዊ ቡድን ጋር እንደነበር ይዘነጋም። የኢትዮጵያ ብሔራዊ ቡድን ከሱዳን ብሔራዊ ቡድን ቋቅሜ 3 ቀን 204 ዓ.ም ዓመተ ምህረት ኦምዱርማ ላይ ተጫውቶ የሱዳን ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድንን አምስት ለ3 ሲያሸንፍ ለብሔራዊ ቡድናችን አዳነ ግርማ ሁለተኛውን ግብ ማስቆ መቆጠሩም ችሎ ነበር። ኢትዮጵያ ብሔራዊ ቡድን እና የሱዳን ብሔራዊ ቡድን ወደ አፍሪካ ዋንጫ ተሳታፊነት የሚያበቃቸውን ወሳኝ የመልስ ጨዋታም ጥቅምት አራት ቀን 2005 ዓ.ም አዲስ አበባ ስቴዲየም ተጫውቶ የኢትዮጵያ ብሔራዊ ቡድን የሱዳን ብሔራዊ ቡድንን ሁለት ለባዶ በማሸነፍ በደቡብ አፍሪካ ለሚዘጋጀው 29ኛው የአፍሪካ ዋንጫ ማለፉን ያረጋገጠበት የድል ውጤት አስመዘገበም። ከረፍት በኋላ የመጀመሪያውን ወሳኝ ግብ ለብሔራዊ ቡድናችን በግንባሩ በመግጨት ያስቆጠረው አዳነ ግርማ ወፍጮ እንደነበር የሚረሳ አይደለም። ጥር 13 ቀን 2005 ዓ.ም ምህረት ለአዳነ ግርማና ለኢትዮጵያ ብሔራዊ ቡድን ታሪካዊ ቀን ነበረችም። የኢትዮጵያ ብሔራዊ ቡድን ከሻምፒዮኑ ዛምቢያ ጋር ባደረገው የአፍሪካ ዋንጫ ማጣሪያ ጨዋታ ግብ ጠባቂው ጀማል ጣሰው በቀይ ካርድ አጡ፣ አንድ ለባዶ እየተመራ ሳለ አዳነ ግርማ ያስቆጠራት ቡድናችንን አቻ ያደረገችው ጎል ለመላው ኢትዮጵያን የደስታ ስሜትንም መፍጠሯ የሚዘነጋ አይደለም። አዳነ ግርማ በአሁኑ ሰዓት ከእግር ኳሱ ሳይርቅ የቅዱስ ጊዮርጊስ ቡድን መሪ በመሆንም እያገለገለ ይገኛል። አዳነ ግርማ በእግር ኳስ ዘመኑ ያደረጋቸውና ለብሔራዊ ቡድናችን እንዲሁም ለክለቦች ለክለቦቻቸው ያደረጋቸውና የዋላቸው ውለታዎች ሁሌም ሲወሱና ሲነሱ ይኖራሉ።